ባህር ሰንጥቃ ፍልስጤም ድረስ የሄደችው ጀግና ሴት፣ የእስራኤል ጭካኔ፣ የግሬታ ተንበርግ አሳዛኝ መጨረሻ። ከምሽቱ ጨለማ ውስጥ ሰፊውንና ግዙፉን የሜዲትራንያን ባህር እየሰነጠቀች አንዲት ትንሽ መርከብ ትጓዝ ነበር ሜድሊን። በላዩ ላይ ደግሞ የዓለም ህሊና ድምፅ ግሬታ ተንበርግ ትገኝ ነበር። አይኖቿ በአድማስ ላይ ተተክለው ነበር። ነገር ግን የምታየው የጠፈርን ስፋት ብቻ አልነበረም። የምታየው ከሩቅ ከበባ ውስጥ የምትገኝ ጋዛን ነበር፣ በዝምታ ስር የተደበቀችው የሰቁቃ ምድርን። እያንዳንዱ ማዕበል፣ እያንዳንዱ የጀልባ ቅዝፈት የሺዎች የሚቆጠሩ ሰብአዊ ጥያቄዎችን የሚያስተጋባ ይመስል ነበር። ሕይወትን ለመታደግ ዝምታን ለመስበር የወጣ የእንቢተኝነት ጩኸት ነበር። የጉዞ ቀናት በውጥረት ውስጥ ነጎዱ። ከውጭ ዓለም የሚመጡ ዜናዎች እርስ በእርሳቸው የተጣረሱ የሁኔታውን አስከፊነት ያሳዩ ነበር። ወደ ጋዛ እንዳይደርስ እንከለክለዋለን የሚሉ ማስጠንቀቂያዎች ከአድማስ ባሻገር ይጮሁ ነበር። ቃላቱ እየተወረወረ እሳት የእርዳታ ዓላማን እያቃጠሉ የሰብአዊ መርህን ፈታኝ አደረጉ። ታዲያ ይቺ ትንሽ መርከብ ከትልቅ ወታደራዊ ኃይል ጋር እየተጋፈጠች እንዴት ነው የምትጓዘው? በልቧ ውስጥ ባለው የእምነት ብርሃን አንዳንድ መስመሮች መሻገር እንዳለባቸው አንዳንድ እገዳዎች መስበር እንደሚገባቸው በማመን ነበርም። ከዚያም ያ ያልተረጋጋ ሰላም የሌለበት የመጨረሻው ንጋት መጣ። ሰማዩ እንኳን የተጎዳ ወይን ጠጅ መስሎ ምንም አይነት ማጽናኝ አልሰጠም። የሩቅ ጩኸት ከጊዜ ወደ ጊዜ እየጨመረ ወደ አስፈሪ ወደሚያስደነግጥ የሞተር ድምፅ ተናወጠ። ግሬታ እጆቿን በጀርባዋ ጠርዝ ላይ አስቀምጣ የልቧ ምት በደረቷ ውስጥ ይሰማት ነበር። ይህ ነው ብላ አሰበች። ቀዝቃዛ ፍርሃት በአንጀቷ ውስጥ እየተንከባለለ ድንገት፣ ማድሊን አይን በሚያሰውር ብርሃን ታጠበች። የፍለጋ መብራቶች ጨለማውን ሰነጠቁት። ከአድማስ ላይ የጦር መርከቦች አስፈሪ ምስሎች ብቅ አሉ። አለማቸው ግልጽ ነው ተከበው ነበርም። ይህ የባህር ጉዞ ተራ አልነበረም። የጋዛ ሕዝብ የህይወት ትግልና የአለም ህሊና የሞራል ፈተና ነበርም። ቀጣዩ ትንፋሽ ምን ይዞ ይመጣል? በዚህ ትንሽ መርከብ እጣ ፈንታስ ምን ይሆን እና በላዩ ላይ ያሉ ሰዎችስ እጣስ ምንድን ነው? እንኳን ወደ ሁሉ ዴይሊ ቻናል በሰላም መጡ። በዚህ ቻናል አማካኝነት እለታዊና ወቅታዊ ጉዳዮችን በጥልቀት እንመረምራለን ከማኅበራዊ ሚዲያና ዓለም አቀፍ የፖለቲካ ትንታኔዎች ጀምሮ እስከ አስገራሚና አስተማሪ መረጃዎች ድረስ ሁሉንም በአንድ ላይ ያገኛሉ። ሁሉ ዴይሊን ሰብስክራይብ በማድረግ ቤተሰባችን ይሁኑ። አየሩ በውጥረት ተሞልቶ ነበር። የጀልባው እያንዳንዱ ቅስፈት፣ እያንዳንዱ ድንገተኛ ማዕበል በአየር ላይ የተንጠለጠለውን ያልተነገረ ጥያቄ የሚያባብስ ይመስላል። ይሳካላቸው ይሆን? ወይስ የእርዳታ እገዳው የብረት ጡንቻ ወርዶ የዚህ የጥበብ ብርሃን ይደቃል? ለቀናት ሲጓዙ ነበር። አነስተኛ ቁጥር ያላቸው አክቲቪስቶች እና ሰብአዊ መብት ተሟጋቾች ልቦቻቸው በማይታሰብ ስቃይ ታሪኮች ሸክም የተሞሉ ነበር። ግሬታ የጽድቅ ድምፅ እንደሆነች የሚታወቅ አሁን የተለየ ችኮላ ስሜት ተሰማት ለመመስከር ጋዛን የሸፈነውን አስቀያሚ ጸጥታ ለመበጣጠስ የመነጨ ውስጣዊ ጥሪ። ከውጭ ዓለም የሚመጡ ዜናዎች በተቆራረጡ ቁርጥራጮች ይደርሳቸው ነበር፣ እያንዳንዳቸው እየተባባሰ የመጣውን የችግር ክብደት የሚያስታውሱ ነበሩ። የእስራኤሉ ማስጠንቀቂያዎች ጨካኝና የማያወላውሉ የመረጋጋት ድባብ ቀደው ነበር። የመከላከያ ሚኒስትር እስራኤል ካትስ የሰጡት መግለጫ በባህር ዳርቻ አየር ውስጥ አስተጋባ። ወደ ጋዛ እንዳይደርስ እንከለክለዋለን። ቃላቶቹ እንደተወረወሩ ለሰብአዊ መብት እርዳታ መርህ ቀጥተኛ ፈተና ነበሩ። ሆኖም ማድሊን ትጓዝ ነበር። ትንሽ መርከብ ከትልቅ ወታደራዊ ኃይል ጋር እየገጠመች፣ ለሰብአዊ መብት ሲባል አንዳንድ መስመሮችን መሻገር እንዳለባቸው፣ አንዳንድ እንገዳዎችን መስበር እንዳለባቸው በማይናወጥ እምነት ተገፋፍተው ነበር። የመጨረሻ ንጋትና የጭቆና ጥቃት የሩቅ ጩኸት ከጊዜ ወደ ጊዜ እየጨመረ ወደ አስፈሪ ጩኸት ተለወጠ። ሰራተኞቹ ተጨነቁ፣ ፊታቸው እየጨለመ ነበር። የግሬታ እጅ በደመነፍስ ወደ መርከቡ ጠርስ ሄደ፣ ጣቶቿ ነጡ። ይህ ነው ብላ አሰበች። ቀዝቃዛ ፍርሃት በሆዷ ውስጥ እየተንከባለለ በድንገት ማድሊንን የሚያሰውር ብርሃን ተዋጠች። የፍለጋ መብራቶች ጨለመውን ወጉት፣ የመጨረሻው የሌሊት ምልክትን አጠፉት። አድማስ ላይ የሚገኙት አስፈሪ ምስሎች የሚያብረቀርቁ ግራጫ የጦር መርከቦች ብቅ አሉ። ዓላማቸውን ግልጽ ነበር። ተከበው ነበር። የሚጮህ ድምፅ የጨለማውን ጸጥታ ሰበረ። ይህ የእስራኤል ባህር ኃይል ነው። በዝግ ወታደራዊ ቀጠና ውስጥ ናችሁ። ወዲያውኑ አቅጣጫ ቀሩ ይሩ፣ አለበለዚያ አስፈላጊውን እርምጃ እንወስዳለን። ቃላቶቹ ግልጽ ማስጠንቀቂያ ነበሩ። ሆኖም ማድሊን ላይ ግትር የሆነ መረጋጋት ሰፈነ። ይህንን ጠብቀው ነበር ተዘጋጅተውም ነበር። ግሬታ ተመልከተን ነበር። ልቧ በደረቷ ውስጥ እየመታ በታጠቁ ወታደሮች የተሞሉ ጠንካራ ተሳታፊ ጀልባዎች ወደ እነርሱ ሲጣደፉ ውሃ ተንጫጫ። ወታደሮቹ በጦር መሳሪያ የታጠቁ ፊታቸው በራስ ቁር የተሸፈነ በሚያስደነግጥ ቅልጥፍና ወደ ማርሊን የመርከቧ ወለል መጡ። ድርድር ሆነ ውይይት አልነበረም። የጦር ኃይል ቀዝቃዛ አስቸጋሪ እውነታ ብቻ ነበር። አንድ ወታደር መሳሪያውን ታጥቆ ከግሬታ በላይ ከፍ አለ። አይኗን እያየ ድክመት እየፈለገ ነበር። ነገር ግን ግሬታ እጆቿ የተንቀጠቀጡም ቢሆን የእሱን እይታ በማያናውጥ ቁርጠኝነት ተመለከተችው። ይህ ፍርሃት አልነበረም፤ የጽድቅ ቁጣ ነበር። በፊቷ እየተከሰተ ያለው ኢፌታዊነትን የሚያወግስ የሚነድ ክስ ነበር። እርዳታ ለማድረስ ነው የመጣ ነው፣ አለች። ድምጿ መንቀጥቀጥ ቢኖርበትም ግልጽ ነበር። እዚህ የመጣ ነው ለጋዛ ልጆች ነው። ወታደሩ ግድ የለሽ ሆኖ ቀረ። ሌሎች ወታደሮች በፍጥነት ተንቀሳቀሱ፣ ድልድዩን ተቆጣጠሩ፣ ግንኙነቱን አቆሙ። በጥንቃቄ የታሸገውና የተዘጋጀው የሰብአዊ መብት እርዳታ በታጠቁ አይን ስር ሆነ። እርዳታውን ለተከበበ ህዝብ የማድረስ ህልም በድንገት በአሳዛኝ ሁኔታ ተስፋ አስቀራጭ ሆነ። ጣልቃ ተገብቶብን ታፍነናል ሲሉ የእነርሱን ሁኔታ እውነተኝነት እንዲሰማ ተደረገ። ነገር ግን የእስራኤል ምላሽ ፈጣንና ግልጽ ነበር። የሚዲያ ቅስቀሳ፣ የራስ ፎቶ፣ ጀልባ፣ ምሳሌያዊ የእርዳታ መጠን ትረከው እየተጻፈ ነበር። ዓላማቸው እየተዛባ ነበርም፣ ጥረታቸው ቀላል እየተደረገ ነበር። ያልተገታ የትግል መንፈስ። አሽዶስ ሲደርሱ ውጭው ዓለም በላያቸው ላይ ወረደ። ብልጭ ድርግም የሚሉ ካሜራዎች ለማናገር የጓጉ ጋዜጠኞችና ከባድ ፊት ያላቸው ባለሥልጣናት ትርምስ የበዛበት ትዕይንት ፈንጠሩ ግሬታን በጥያቄ ማጣደፍ ጀመሩ ስለ ሰማዊ መብትና ስለ እርዳታው እገታ ተስፋ በመቁረጥ ተናገረችም ስለመጠለፍ አስፈሪው ቅጽበት የወታደሮቹ ጸጥተኛ ቅልጥፍና የገዛ አካሏ ላይ የደረሰውን ህገወጥ ጥቃት አቅመቢስ በሆነ ስሜት ተናገረችም ግን ሌላ ሽክርክሪት ነበርም ቆራጥነታቸውን ለማዳከም የተሰላ አሰራር። የእስራኤል ባለሥልጣናት እንደ ዘገባዎቻቸው ከሆነ አክቲቪስቶቹ አስፈሪው ጥቅምት ሰባት ጥቃት ቀረፃን ለማሳየት አስበው ነበር ፍቺው ግልጽ ነበርም። ተግባራቸውን ለማጽደቅ ተቃውሞ ለማስፈን ትኩረት ከጋዛ ችግር ወደ እስራኤል የደህንነት ስጋት ለማዞር ወደ ስልቦና ዘዴ የቁጥጥር ስልት ተቀይሮ ነበር። ሆኖም ይህም እንኳን ለመጋፈጥ ግሬታ ጽናት ነበራት። በጋዛ ውስጥ የሚታዩ ስቃዮች የረሃብና የተስፋ መቁረጥ ታሪኮች ወደ ንቃተ ህሊናዋ ገብተዋል የግጭቱ ውስብስብነት ታውቅ ነበር ነገር ግን እርዳታን በፍጹም መሳሪያ መሆን እንደሌለበት የድርድር መነሻ መሆን እንደሌለበት ታውቃለችም የማርሊን ጉዞ በጋዛ የድል አድራጊነት ሳይሆን በመታሰርና ተልኳቸውን ለማጣጣል በተደረገ ስል የተጠናቀቀ ግን ለግሬታ ጉዞ ገና አላበቃም ይህ ጣልቃ ገብነት ይህ እጅግ የመጨቆን ድርጊት ለመናገር ድምፅ አልባ ለመሆን ያለውን ከባድ አስፈላጊነት አጉልቶ አሳይቷል። ማርሊን እንድትመለስ ተደርጎ ሊሆን ይችላል፣ እርዳታ ሳይደርስ ቀርቶም ሊሆን ይችላል። ነገር ግን መልእክቷ በዓለም ላይ አስተጋብቷል። የእንቢተኝነት የመተሳሰብና ለጋዛ ህዝብ ፍትህ ለማስገኘት የማይናወጥ ቁርጠኝነትን አሳይቷል። ይህ መልእክትም ምንም አይነት እገዳ፣ ምንም አይነት ወታደራዊ ኃይል በፍጹም ሊይዘው አይችልም። የማድሊን ደፋር ጉዞ ያስተጋባል፤ ሌሎች ዝምታን እንዲገዳደሩ ግዴለሽነትን እንዲሰብሩና ሰብአዊነትን እንጂ ፖለቲካን፣ የእርዳታ ፍሰትንና በሕይወት የመኖር መብትን መላው የዓለም ህዝብ እንዲጠይቅ ያነሳሳል። ሁሉ ዴይሊን ስለተከታተሉ እናመሰግናለን። ይህ ቪዲዮን ከወደዱ ላይክ ያድርጉት፣ አስተያየትም ከታች ባለው ኮሜንት መስጫ ላይ ያጋሩን፣ እንዲሁም ለሌሎች እንዲደርስ ሼር ያድርጉት። ለተጨማሪ ትንታኔዎች እና አስደሳች መረጃዎች የእኛን ቻናል ሰብስክራይብ ማድረጎን አይርሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ።